ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የኢትዮጵያ ብሔራዊ ባንክን የ11 ወራት እቅድ አፈጻጸም ገምግሟል። የባንኩ ገዢ አቶ ማሞ ምሕረቱ የባንኩን አፈጻጸም ሪፖርት ባቀረቡበት ወቅት በገንዘብ ፖሊሲ፣ በውጭ ምንዛሪ አስተዳደር፣ በፋይናንስ ዘርፍ እንዲሁም በባንኩ ተቋማዊ ማሻሻያዎች ላይ በርካታ ውጤቶች መገኘታቸውን አንስተዋል። ለብነትም የምግብ ነክ የዋጋ ግሽበት በአማካይ ወደ 12.1 በመቶ መውረዱን፣ በአጠቃላይም ሀገራዊ የዋጋ ግሽበት 14.4 በመቶ ሆኖ መመዝገቡን ገልጸዋል። ይሁንና የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በበኩሉ በሪፖርቱ ላይ የተመላከተው ቅናሽ አበረታች ቢሆንም የህብረተሰቡ አኗኗር ላይ በተጨባጭ ለውጥ ላይመጣ ሚችል የሚችል የዋጋ ንረት ቅናሽ አልታየም፣ ህብረተሰቡንም ለከፍተኛ ምሬት እያጋለጠው በመሆኑ በዘላቂነት ችግሩን ለመቅረፍ ምን ታስቧል ሲል ጠይቋል። የዋጋ ንረትን መቆጣጠር እንበተመለከተ አንድ የዋጋ ንረትን በአጠቃላይ ድምር ሲታይ ምግብ ነክ እና ምግብ ነክ ያልሆኑ ሸቀጦች ላይ ከፍተኛ ቅናሽ እንዳሳዩ በሪፖርቱ ተመላክቷል። ይህ አበረታች ውጤት ነው። ይሁን እንጂ በህብረተሰቡ አኗኗር ላይ ተጨባጭ ለውጥ ሊያመጣ የሚችል የዋጋ ንረት ቅናሽ ብዙም አይስተዋልም። በዚህ ምክንያት በህብረተሰቡ ውስጥ ከፍተኛ ምሬት ሲነሳ ይሰማል። በመሆኑም እነዚህን ችግሮች በዘላቂነት ለመቀልበስ የተቀመጠ ስልት ካለ ቢብራራ። የባንኩ ገዢ አቶ ማሞ ምህረቱ በበኩላቸው የዋጋ ንረት ቅናሽ አያዙ የሸቀጦች ዋጋ የሚያድግበትን መጠን ንጽጽር የሚያሳይ መሆኑን ገልጸው የሸቀጦች ዋጋ ውድነት አሁንም ትኩረት የሚፈልግ አሳሳቢ ጉዳይ መሆኑን ተናግረዋል። ባንኩም ጥብቅ የገንዘብ ፖሊሲዎችን በመከተል የዋጋ ንረትን ለማረጋጋት እየሰራ እንዳለ ጠቅሰው ከዚህ ባለፈ ሀገራዊ ምርትና ምርታማነትን ማሳደግ እንደሚጠበቅም ነው። እንዲያነሱት እኛ እያልን ያለነው የዋጋ ንረት እየቀነሰ መጣ እንጂ ዋጋ ቀነሰ ማለት እንዳልሆነ የዋጋ ንረት መቀነስ የኑሮ ውድነት መቀነስ እንዳልሆነ እንዲሁም በአጠቃላይ የኢንፍሌሽን ዴታ በተመለከተ የሚቀርበው ሪፖርት አማካይ አገራዊ የኢንፍሌሽን ሬት ነው። ግን ቁም ነገሩ ምን እየሰራን ነው ወይስ ምን ለመስራት አስበናል የሚለውን በተመለከተ አንደኛ ጥብቅ የገንዘብና የፊስካል ፖሊሲ መከተላችንን እንቀጥላለን። ይሄ ማጥበቅ ያልነው ማለት ነው። ስለዚህ የብሔራዊ ባንክ የሞኔታሪ ፖሊሲ አቋም ስታንስ ጥብቅ ሆኖ ይቀጥላል። ይሄ በዋነኛነት በኢትዮጵያ ውስጥ ያለውን የዋጋ መረጋጋት ችግር መሰረታዊ በሚባል መልኩ ለማሻሻል የምንከተለው ፖሊሲ ነው። መንግስት ቁርጠኛነት በተሞላበት ሁኔታ ከብሔራዊ ባንክ የሚበደረውን ብድር ዘንድሮ ዜሮ አድርጓል። ይሄም የዋጋ ንረትን ለመቀነስ የተደረገ እርምጃ ነው። ሁለተኛ ደግሞ ማምረት ያልነው ምርትና ምርታማነትን በማሳደግ በተለይ የግብርና ዘርፍን በተመለከተ አሁን የተጀመሩ በጣም ጥሩ የሚባሉ ኢኒሼቲቭዎችን፣ ውጥኖችን ተግባራዊ በማድረግ እና በአጠቃላይ በምግብ ራስን በመቻል ይሄ የዋጋ ንረትን ወደ ነጠላ አሃዝ ለማድረግ የሚደረገው ጥረት አንደኛው አካል እንደሆነ ማየት ያስፈልጋል። ባለፉት 11 ወራት በውጭ ምንዛሪ አስተዳደር ላይ የውጭ ምንዛሪ አቅርቦትን ማስፋት እንደተቻለም በባንኩ ሪፖርት ላይ ጠቅሷል። የብሔራዊ ባንክ የመጠባበቂያ ክምችት በ235 በመቶ እንዲሁም የባንኮች የውጭ ምንዛሬ ክምችት በ75 በመቶ መጨመሩም ተገልጿል። ይሁን እንጂ አሁንም ከባንኮች የውጭ ምንዛሪ ማግኘት ሂደቱ ከህግ ውጭ የሆኑ አሰራሮች እንዳሉበት ቅሬታዎች ይቀርባሉ ሲል ቋሚ ኮሚቴው አንስቷል። የሀገራችን የውጭ ምንዛሬ ግኝት ማሳደግና አጠቃላይ ቁልፍ ችግሮች እንደነበሩ ይታወቃል። እነዚህን ችግሮች ለማሻሻል ባንኩ በርካታ ተግባራትን እያከናወነ መሆኑ በሪፖርቱ ተገልጿል። ይሁን እንጂ ከባንኮች የውጭን ምንዛሬ ለማግኘት በጥቅም ትስስር እና በትውውቅ የሚሰራ ስለመሆኑ የውጭ ምንዛሬ የሚፈልጉ አካላት በኩል ቅሬታዊ ሲነሱ ይሰማሉ። እንዲሁም የውጭ ምንዛሬ የተፈቀደላቸው አካላት ደግሞ ለተፈቀደለት ዓላማ በመዋል በኩል ሰፊ ክፍተቶችም እንዳሉ ተደጋግሞ ይነሳል በመሆኑም ብሔራዊ ባንክ እነዚህን ክፍተቶች አሰራር ዘርግቶ በማስተካከል በኩል ምን እየሰራ እንደሆነ ቢብራራ፣ የባንኩ ገዢ አቶ ማሞ በምላሻቸው አንዳንድ ባንኮችና የባንክ ኃላፊዎች የውጭ ምንዛሬ ጥረት እንዳለ በማስመሰል ህገወጥ ተግባራት እንደሚፈጽሙ በማንሳት የባንኩ ጥብቅ የቁጥጥር ስራ እንደሚቀጥልና ባንኩ አስፈላጊውን እርምጃ እንደሚወስድም ገልጸዋል። አንዳንድ የባንክ ባለሙያዎችና የባንክ ኃላፊዎች የውጭ ምንዛሬ ችግር መሰረታዊ ጥረት እንዳለ በማስመሰል በእንደዚህ አይነት ያልተገባ ስራ የሚሳተፉ ሰዎች ህገወጥ እንደሆነ እና ማስተካከያ መደረግ እንዳለበት እኛም እየተከታተልን እንደሆነ ለመግለጽ እፈልጋለሁ። ሌላው ይህም በተመለከተ እየሰራ ነው ያለው ትልቁ ነገር ምንድን ነው ከተባለ ባንኮች የውጭ ምንዛሬ ለደንበኞቻቸው በሚሰጡበት ጊዜ የሚሰጡበትን አሰራር በተመለከተ ግልጽ እንዲሆን እና ህግና አሰራር እንዲበጅለት ለባንኮቹ መመሪያ ይወርዳል። ስለዚህ የእያንዳንዱ ባንክ ቦርዱ አፕሩቭ የሚያደርገው የሚያጸድቀው ግልጽ የሆነ ኦብጀክቲቭ የሆነ የውጭ ምንዛሬ አመዳደብ መመሪያ እና የስጋት አስተዳደር መመሪያ ሊኖራቸው ይገባል። ስለዚህ ባንኮች ይሄን ማድረግ እንዳለባቸው መመሪያ ወርደናል። ባንኮችም ይህ መመሪያ ለብሔራዊ ባንክ አቅርበዋል። ስለዚህ የውጭ ምንዛሬ አሎኬት በሚያደርጉበት ጊዜ ያን የራሳቸውን መመሪያ ተከትሎ መሆን መቻል አለበት። ብሔራዊ ባንክም ተቆጣጣሪ መስሪያ ቤት ስለሆነ ይህን ነገር በቅርብ ይከታተላል። ችግሮች ካሉ ቫዮሌሽኖች ካሉ የእኛን ህግ የሚጥሱ ካሉ የርምጥ እርምጃዎችን ይወስዳል። የውጭ ምንዛሪ ለውጡን ተከትሎ ባንኩ ኪሳራ እንዳጋጠመው በሪፖርት ስለመነሳቱ ቋሚ ኮሚቴው ገልጿል። ይሁንና የባንኩ ገዢ የባንኩ ኪሳራ ተብሎ የተገለጸው ከውጭ ምንዛሪ ለውጡ በፊት የነበረ የሂሳብ መዝገብ ላይ ያለ የገንዘብ ልዩነት እንጂ ባንኩ ያጋጠመው ኪሳራም ሆነ ከመንግስት ያልተመለሰለት ብድር እንደሌለ ሊታወቅ ይገባል ሲሉም ተናግረዋል።